ለ2017 የአረንጓዴ አሻራ መርሃ ግብር ከ114 ሚሊዮን በላይ ችግኞችን ለተከላ ማዘጋጀቱን የምዕራብ ጎጃም ዞን ግብርና መምሪያ አስታወቀ። በዞኑ አካባቢያዊና ኢኮኖሚያዊ ጠቀሜታ ያላቸው ችግኞች መዘጋጀታቸውን ተገልጿል። ንጉስ ስንታየው ወይዘሮ የሰው ደጋለኝና አቶ ቻላቸው አጥናፍ በምዕራብ ጎጃም ዞን ጃቢ ጠህናን ወረዳ በሚገኘው አራራ ችግኝ ጣቢያ ችግኞችን ሲንከባከቡን ያገኘ ናቸው። በዝርያ ማሻሻልና በችግኝ ዝግጅት ሙያን በመልመዳቸው የራሳቸውን የችግኝ ጣቢያ ለማቋቋም መነሳሳት እንደፈጠረላቸው ይናገራሉ። እኔ የገባሁት በተማሪን እየተማርኩ ነው። በግማሽ ግን አሁንም ስራ አጣልኩኝ እየሰራሁ እና ስለዚህ እውቀትም የከተማም ባለሙያ ነኝ ቡድን መሪ ምነኝ አሁን እውቀት በግሌው እንትን ቢኖረኝ እውቀት ሰጦኛል በድሮ በሰባት ዓመትና አምስት ዓመት በላይ የሚፈጁትን አሁን በሶስት ዓመት ዘር እንትን ፍሬ እየሰጡ ነው። አንድ ልጅ አለችኝ። አሁን በዚህ ችግኝ ጣቢያ ማስዳር ልጅ አሁን ለምሳሌ ሀስ ምት ባሏ ስተውጭ ስተውጭ የምትልበት አቅም አላት። ምክንያቱም ተሎ የመሰለ አቅም የላትም አላት ተሎ አትፈስልም አቴ ነው እሷን ገቢ ምንጭ ነው ዋናኛ ናት። በጣቢያው በዚህ አመት እስከ 500 ሺህ የሚጠጋ የአትክልትና ፍራፍሬ ችግኞች መዘጋጀታቸውን የገለጹት የአራራ ችግኝ ጣቢያ ተቆጣጣሪ አቶ ዳንኤል ሙልጌታ ናቸው። ከችግኝ ልማቱ ባለፈ ለሰባ ወጣቶች ቋሚ የስራ እድል መፈጠሩንም አንስተዋል። ማንጎን በሰፊው እንሰራለን። ቡና በሰፊው ይሰራል። እያመቱ ቢያንስ ቡና ከ500 ሺህ እስከ 600 ሺህ ለምቶ ወደ የአርሶ አደሮ ይሄዳል። ከማንጎና ካብካዶ በተለይ እነዚህ ድቀላ እየተባለ እያዳቀልና ለአርሶ አደሮ የተሻለ ዝርያ ሰል ምርቶችን እየሰጠነ እና ከስራ አደብ ቢያንስ አሁን ላይ ሰባ ሰራተኛ አለሁ። በጃቢ ጠህናን ወረዳ ከአንድ ሄክታር በላይ መሬት ለችግኝ ተከላ ቦታ በመለየት የተለያየ ጠቀሜታ ያላቸው ከ11 ሚሊዮን በላይ ችግኞች መዘጋጀታቸውን የወረዳው ግብርና ጽህፈት ቤት ኃላፊ አቶ አስቻለ ደሴ ተናግረዋል። በችግኝ ጣቢያው ላይ የተዘጋጁ ችግኞች ዝርያቸውን በማሻሻል ለማህበረሰቡ ኢኮኖሚያዊ ፋይዳ ያላቸው ችግኞችን እያቀረቡ መሆናቸውን ገልጸዋል። አጠቃላይ እንደ ወረዳ ወደ 13.1 ሚሊዮን ችግኝ እናፈላለን ብለን በቅድ ይዘናል። 11.5 ሚሊዮን ችግኝ አፍልተናል። ይህም የተፈላው ችግኝ ጣቢያ በአብዛኛው የመንግስት አራት የችግኝ ጣቢያዎች አሉ። ከአራቱ የችግኝ ጣቢያዎች ውስጥ አንዱ አራራ ችግኝ ጣቢያ ነው። ይህን ስናፈላ በአብዛኛው አርሶ አደሩን የሚጠቅሙ በኢኮኖሚ ሞር ለውጥ ያመጣሉ ተብሎ የሚታሰቡ ግራፍት መደረግ ስላለበት ወደ 17 ሺህ የማንጎና የአቮካዶ የከተባ ስራ ሰርተን አሁን በዝግጅት ላይ ለተከላ ዝግጁ አድርገን እየጠበቅን ያለን በዞኑ ከ11 ሺ ሄክታር በላይ መሬት በመለየት የተለያየ ጠቀሜታ ያላቸው 114 ሚሊዮን ችግኞችን ለዚህ ዓመት የአረንጓዴ አሻራ መርሃ ግብር ማዘጋጀታቸውን ከአሚኮ ጋር ቆይታ ያደረጉት የምዕራብ ጎጃም ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ አቶ አጉማሴ አንተነህ ተናግረዋል። ኢኮኖሚያዊ ጠቀሜታ ያላቸው የአትክልትና ፍራፍሬ ችግኞች ትኩረት እንደተሰጣቸውም አክለዋል። አጠቃላይ በዚህ ዓመት እንተክላለን ብለን ያሰብነው የተለየ ቦታ ወደ 11671 ሄክታር ሲሆን ከዚህ ውስጥ ዝግጁ ያደረግነው ወደ 11381 ሄክታር ኦልሞስት 97.5 ፐርሰንት የእቅዳችንን ማሳካት ተችሏል። በቀጣይ የደን አትክልትና ፍራፍሬን ጨምሮ ይሰራል ተብሎ የታሰበው ወደ 114.8 ሚሊዮን ችግኝ ነው። በዞናችን ውስጥ 114.8 ነው የሚሆነው ያኛው የአትክልትና ፍራፍሬ የመኖ የደን እየተባለ የሚለያይ ስለሆነ በዛ መልኩ የተዘጋጀ ነው ማለት ነው። ከዚህ በፊት በተከናወነው የአረንጓዴ አሻራ መርሃ ግብር የአካባቢን ስነ ምህዳር ከመጠበቅ በተጨማሪ ህብረተሰቡ የስራ እድል ተጠቃሚ እንዲሆንም እየተሰራ መሆኑም ተገልጿል።